እኛ እኛ እኛ እኛ አርሲ ሀገረ ስብከት አርሲ ሀገረ ስብከት ያለ ነው ያለ ነው። ኦርቶዶክስ መተከታይ ኦርቶዶክስ መተከታይ አሁን ያሬድን አንፈልግም። የኦሮሚያና የበርበረ ሰብ ሲኖዶስ መቼም ይጠፋል ብሎ ያሰበ ሰው ሞኝ ሰው ነው፣ አይጠፋም። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች እንዴት ናችሁ? አሁን ደግሞ በአዲስ መረጃ ወደ እናንተ ምርጥ መጥቻለኝ እንደተመለከታችሁት በአርሲ ሀገረ ስብከት የሚገኙ ኦርቶዶክሳውያን ክርስቲያኖች የተለመደውን ተቃውሞ ቅዱስ ሲኖዶስ በሚሰበስብበት ሰዓት ላይ እያሰሙ ይገኛሉ። ብፁዕ አቡነ ያሬድ ከስልጣናቸው ይነሱልን፣ ለቤተ ክርስቲያናችንና ለኦሮሞ ኦርቶዶክሳውያን ክርስቲያኖች ምንም አይነት አገልግሎት መስጠት አልቻሉም የሚል ያው ከቋንቋና ከብሔር ጋር የተያዘ ጥያቄ እየተነሳ ይገኛል። ከዚሁ ጋር ተያይዞ ደግሞ በደቡብ ጋሞ አካባቢ የሚገኙ ኦርቶዶክሳውያን ክርስቲያኖች ስለሚደርስባቸው መዋቅራዊ ጥቃትና በደልን አስመልክቶ ድምፃቸውንና ተቃውሞ እያሰሙ ይገኛሉ። እንዲህ ያሉና ሌሎች መሰል ጉዳዮችን ይዤላችሁ መጥቻለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር እያደረጋችሁ አብራችሁኝ እንድትቆዩ የምጋብዛችሁ ሙሉጌታ ስዩም ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ምልአተ ጉባኤውን እንግዲህ ከዛሬ ጀምሮ እንደሚያደርግ አባታችን ብፁ ቅዱስ አቡነ ማትያስ መግለጫ ሰጥተዋል። ከዚህ መግለጫቸው ጋር ተያይዘው ደግሞ በአርሲ ሀገረ ስብከት የሚኖሩ ኦርቶዶክሳውያን ክርስቲያኖች የተቃውሞ ድምፃቸውን እያሰሙ ይገኛሉ። የዚህ ተቃውሞ ጉዳያቸው አንዱ አብይ ምክንያት ብፁ አቡነ ያሬድ የሀገረ ስብከቱ ሊቀጳጳስና እንዲሁም ደግሞ የሀገረ ስብከቱ ስራ አስኪያጅ የሆኑት ከስልጣናቸው ከኃላፊነታቸው ይነሱልን የሚል ተቃውሞ የሚመስል ድምፅ በተሰበሰቡበት አጥቢያ ቤተ ክርስቲያን እያሰሙ ይገኛሉ። የተቃውሟቸው ጉዳይ ምንድን ነው ብለን ስናስብ ከቤተ ክርስቲያኒቱ አገልግሎት ነፍሳትን ከመማረክ ወንጌልን ከማስፋፋት ጋር የተያያዘ ጉዳይ ሳይሆን ያው ቤተ ክርስቲያናችን ካለፉት አምስትና ስድስት ዓመታት ጀምሮ እየተፈተነችበት ያለውን የዚህ የብሔር የቋንቋና የዘር ጉዳይ በእነዚህ ኦርቶዶክሳውያን ክርስቲያኖች እየተሰጠና እየተነሳ ይገኛል። ከጥቂት ቀናት በፊት የኦሮሚያ ሲኖዶስ ወይም ተብሎ ተቋቁሞ የነበረው በብፁ አቡነ ሳዊሮስ መሪነትና መስራችነት የተቋቋመው ያ መዋቅር እንዳልጠፋና የተዳፈነ ሰዓት እንደነበረ ከዚህ በፊት ተሹመው የነበሩት በብፁ አቡነ ሳዊሮስ እጅ ማለት ነው ድምፃቸውን አሰምተው ያልጠፋ ይህንን ጉዳይ አበክረን በጥልቀት እየሰራንበት ያለ ጉዳይ በመሆኑ የኦሮሚያ ሲኖዶስና ቤተ ክህነት በቅርብ ቀን በአዲስ መልክና ጉዞ ይመጣል ብለው ተናግረው ነበር። እስኪ የእሳቸውን ድምፅ ትንሽ ሰምተን የአርሲ ቤተ ክርስቲያኖች አሁን ያሰሙት ያለውን ድምፅ ደግሞ ቀጥላን እንመለከታለን ማለት ነው። የኦሮሚያ እና የብሔር ብሔረሰብ ሲኖዶስ መቼም ይጠፋል ብሎ ያሰበ ሰው ሞኝ ሰው ነው። አይጠፋም። የኦሮሚያና የብሔር ብሔረሰብ ሲኖዶስ ብቻ ሳይሆን የኦሮሚያ ቤተ ክህነት ብለን ጀመር ነው። በኦሮሚያ ስሾም መንፈስ ቅዱስ አይሾምም አይወርድም። እነሱ ስሾሙ መንፈስ ቅዱስ ይወርዳል ይሾማል ማለት ነው። አምስት ዓመት የቤት ሥራ ሰርተን፣ ከህዝቡ ጋር ተመካክረን፣ ሪሰርች ሰርተን ጳጳስ መሾም አለበት። የኦሮሞና የብሔር ብሔረሰብ ከልጆቹ ከማይጸኑ የወጡት ልጆቹ መሾም አለባችሁ ብለን ጳጳስ እንዲሾሙ አደረግ ነው። ህዝቡም ስሜቱ ስለሆነ ፍላጎቱም ስለሆነ ወጥቶ ተቀበልን እስከ መጨረሻ። ስለዚህ እሱ እንዲህ ሲሆን፣ ህዝቡ ሲወጣ በቤተ ክርስቲያን ተሸሽጎ ቤተክርስቲያን የእኛ የአክሲዮን ማህበር ነው ብሎ እንደ አክሲዮን የሚጠቀሙበት የአንድ ብሔር ስብስቦች አሁንም ተነሱና አገር እናጠፋልን አሉ። የኦሮሚያና የብሔር ብሔረሰብ ሲኖዶስ አለን፣ የሚመራን እሱ ነው። እናንተ የሃይማኖት ሽታ አይደላችሁም አትሸቱም፣ ሃይማኖት ሃይማኖት አትሸቱም። ስለዚህ የሃይማኖት አባቶች የእኛ ልጆቻችን ናቸው እነሱ ናቸው የሚመሩን ብሎ አባረሯቸው። ስለዚህ ህዝቡ ለምንድን ነው ህዝቡ ቢያለው የኦሮሚያና የብሔር ብሔረሰብ ሲኖዶስ አይጠፋም፣ የሚመራን እሱ ነው፣ አሁን ህዝባችን እያለ ያለው ግን፣ የኦሮሚያና የብሔር ብሔረሰብ ሲኖዶስ መቼም ይጠፋል ብሎ ያሰበ ሰው ሞኝ ሰው ነው። አይጠፋም። አንድ መንፈስ ቅዱስ ያቀጣጠለ እሳት አይጠፋም። በውሸት በቅጥፈት በገንዘብ ፍቅር በመኪና ፍላጎት በስልጣን ፍላጎት ሳይሆን ከህዝብ ፍቅር በመንፈስ ቅዱስ ምሬት ነው ያደረግነው። እንደተመለከታችሁት እኒህ ብፁዕ አቡነ ገብርኤል ተብለው በአቡነ ሳዊሮስ እጅ የተሾሙት መነኩሴ ራሳቸውን ጳጳስ አድርገው በኢሬቻ ላይ ወንዝ ዳር በመገኘት ሬቻ እየነከሩ ኦርቶዶክሳውያን ክርስቲያን ነኝ እያሉ ይገልጣሉ፣ ይናገራሉ። ከዚህ ጋር ተያይዘው ደግሞ የአርሲ ሀገር ስብከት ኦርቶዶክሳውያን ክርስቲያኖች እያሰሙት ያለው ተቃውሞ ድምፅ በብፁዕ አቡነ ያሪር ላይ እስኪ ምን የሚል ደነበር እንመልከትና

እንደሰማችሁት እነዚህ የአርሲ ሀገር ስብከት ኦርቶዶክሳውያን ክርስቲያኖች ብፁዕ አቡነ ያሬድ በኦሮምኛ ቋንቋ አስተምረው ሰብከው አገልግለው አያውቁም። የሀገር ስብከቱም ስራ አስኪያጅ እንደዚሁ አገልግሎት ሰጥቶን አያውቅም፣ ከሀላፊነታቸው ይነሱልን የሚል ጥያቄ ነው። እንግዲህ በአካባቢ ላይ ብፁዕ አቡነ ያሬድ ቋንቋ የኦሮምኛ ተናጋሪ እንደሆኑ ነው የሚነገረውና የዛም የአገልግሎት ምደባ የተሰጣቸው ማለት ነው። አሁን በእሳቸው ላይ የተነሳ ያለው ጉዳይ አገልግሎት በቋንቋችን መስጠት አልቻሉም እና ይነሱልን የሚል እንዲህ ተሰባስበው ድምጻቸውን ስሙ ነው ያሉት። እንግዲህ ከዚህ ተቃውሞ ውስጥ እጅግ በጣም ሊመቸኝ ያልቻለው ነገር ምንድን ነው? ፖለቲካዊ ይዘት ያለው ይመስል እጅን አጣምሮ እጅን አጠላልፎ እንዲህ ባለ ሁኔታ ተቃውሞውን ማሰማት፣ ይሄ ስርዓተ ቤተ ክርስቲያን የቤተ ክርስቲያናችንን መልክ የሚገልጥ አይደለም። ቤተ ክርስቲያናችን መዋቅር አላት። በመዋቅሩ በኩል ለቅዱስ ሲኖዶስ ጥያቄያቸውን ማቅረብ ይችላሉ። የሚፈልጉትን አገልግሎት ማግኘት የሚችሉበትን ነገር ሀሳባቸውን ለቅድስት ቤተ ክርስቲያን ማቅረብ ይችላሉ። ግን አዳራሽ ተሰብስበው ባነር ይዞ እጅን ፖለቲካዊ ጥያቄና የጭቆና መልክ ያለው አገልግሎት ይመስል እጅን አጠላልፎ አጣምሮ እንዲያለ ነገር ማድረግ ስርዓተ ቤተ ክርስቲያን አይደለም። ይሄ መስተካከልና መታረም ያለበት ጉዳይ ነው። እንዲህ ያለውን ጉዳይ እንዴት መስተካከል አለበት የሚለው ጉዳይ አሁንም ቤተክርስቲያናችን እየፈተነ ያለ በመሆኑ ቤተክርስቲያናችንን አንድነቷን አስጠብቃ ይህን የክርስቶስን ወንጌል እንዴት አድርጋ ማስፋፋት አለባት የሚለውን ጉዳይ አሁንም ቅዱስ ሲኖዶስ በምልአተ ጉባኤው ተሰብስቦ ይህን ነገር መፍትሔ ካልሰጥበት፣ አሁንም ይህ ያደረው ጉዳይ የተዳፈነ ሰዓት፣ እንጂ ያልጠፋ መሆኑን ማሳያ ነገሮችን እየተመለከትንና እያየንን እንገኛለን ማለት ነው። ከዚሁ ጋር ተያይዞ በደቡብ ጎፋ አካባቢ የሚገኙ ኦርቶዶክሳውያን ክርስቲያኖችም እነሱም በአገልግሎታቸው ላይ ተጽዕኖና ጫና እየመጣባቸው እንደሆነ የሚገልጽ ድምጻቸውን እንዲሰብሰብ ብለው እያሰሙ ነው ያሉት። እስኪ እንስማቸው። ፍትህ ለኦርቶዶክስ! ፍትህ ለኦርቶዶክስ! መንግስት ፍትህ ይስጠን! መንግስት ፍትህ ይስጠን! ቤተክርስቲያን ተጨንቃለች። አባቶች ተጨንቀዋል። አባቶች ተጨንቀዋል። ማህበረ ምዕመናኑ ተጨንቀዋል። ማህበረ ምዕመናኑ ተጨንቀዋል። ፍትህ ለሃይማኖታችን! ፍትህ ለሃይማኖታችን! እንደተመለከታችሁት እነዚህ በደቡብ የሚገኙ ኦርቶዶክሳውያን ክርስቲያኖች መዋቅራዊ ጥቃት በቤተ ክርስቲያንና በአገልጋዮቻችን ላይ እየመጣና እየተደረገብን ያለው ስለዚህ ፍትህ እንፈልጋለን፣ መንግስት የስማን የሚል ነገር። እንዲህ አይነት ጥያቄዎች በሁሉም የኢትዮጵያ አካባቢዎችና ክፍሎች እየተሰሙ ነው ያሉት። እንግዲህ ኦርቶዶክሳውያን ክርስቲያኖች ቅዱስ ሲኖዶስ እንደዚህ እየሰፉ የመጡ ያሉ ጉዳዮችን መፍትሄን በመስጠት ቤተ ክርስቲያናችን ለነገ ትውልድ ማሻገር ካልተቻለ አሁን የምናያቸው በዚያም በዚህም እየተወጣጠሩ ያሉ የምንሰማቸው ድምፆች ነገ ከነገ ወደ ዋጋ የሚያስከፍሉን ጉዳዮች እንደሆኑ መታወቅ ያለበት ጉዳይ እንደሆነ ሁላችን መገንዘብ ይገባናል ማለት ነው። ከሰሞኑ ተያይዞ ከሃጂ ሙፍቲ ዑመር እድሪስ ሞት ጋር ተያይዞ ብዙ አወዛጋቢ ነገሮችን እየሰማን እያደመጥን እንገኛለን። በተለይ ኦርቶዶክሳውያን ክርስቲያኖች ለሀጂ ያሳዩት ፍቅር በሳቸውም ሀዘን እንዴት ያለ ጥልቅ ሀዘን እንደተሰማው የገለጹበት ነገር እነዚህ ውሃብያዎች እንዴት ያለ ተቃውሞና ከዚያም አልፎ በብፁዕ ወቅዱስ አባታችን አቡነ ማቲያስ ላይ ሐዘናቸውን በመግለጣቸው ላይ ስድብና ሽሙጥ ያለ ቃል እየተወረወረባቸው ይገኛል። እኒህ ሰዎች እንግዲህ ተመልከተው፣ እንኳን ለኛ ኦርቶዶክሳውያን ይቅርና ለራሳቸው ለአባታቸው ለመሪያቸው እንኳን ለነበሩት ለወገናቸው፣ በእምነት ለሚመስሏቸው ሰዎች እንዴት ያለ ጭካኔና ክፋትን እያሰሙና እያሳዩ እንደነበረ መረዳት ይገባል። ለእነሱ እንደዚህ ከሆኑ ለእኛማ እንዴት ሊከፉብን ሊጨክኑብን እንደሚችሉ ማስተዋልና መገንዘብ ይገባናል ማለት ነው። ከዚህ ጋር ተያይዞ የእሳቸው የተቀዳሚ ሙፍቲ የሃጂ ኡመር እድሪስ የመጀመሪያ ልጃቸው ከዓመታት በፊት እሳቸው የክብር ዶክትሬት በአዲስ አበባ ዩኒቨርሲቲ በተሰጡበት ሰዓት ላይ የሰጠው ቃልና ምስክርነት እጅግ በጣም ታሪካዊ ንግግር በመሆኑ እንድታደምጡ ተስኪ፣ ይጋብዛቸዋለሁ አንድ በሃይማኖት ደረጃ ያለች ደስታ አለ እንደ አንድ ኢትዮጵያዊ ከዛ ወደ ሃይማኖት ያወረርሽ ስትመጪ ደግሞ እንደ ቤተሰብ ደግሞ እንደ ልጅ ስታዩ ደግሞ ስለዚህ ሶስት አራት ድርብርብ ነገር ነው ያለው። ስለዚህ ደስ ይላል። በጣም በቦታውም ነበርኩ በአጋጣሚ ኔ ሁለታችን ነበርንና እዛም የታዘብኩት ነገር ሞር ደግሞ ጉዳዩን የበለጠ አስደሳች አድርጎታል። ምክንያቱም አንዳንድ የሆኑ ነገሮችን ቦታው ላይ ሆነች ስታይ ና እንደገና ደግሞ በሚዲያ ስታይ ከሰው ሰሚ ደረጃቸው እንትን ይላል። እና እዛ ጋር ምን ታዘብኩኝ? ያው ዶክትሬት የሚለው ነገር ያው በሳቸው አልተጀመረም። የክብር ዶክትሬት ግን ሁኔታዎች ትንሽ ለየት ያደርጉታል። ቀደም እንደገለጹልሽ ጀስት እንዲህ ሃይማኖት አባት እንደዚህ በዘመናዊ የትምህርት ማዕከል ውስጥ አክሴፕት ተደርጎ በዶክትሬት ደረጃ ሲሰጥ አላየንም። እሱ አንድ ትልቅ ነገር ነው። ሌላው ምንድን ነው ያየሁት ነገር እዛ ጋ የበለጠ ያስደሰተኝና ውስጤን የነካው ነገር ብዙ ጊዜ አንድ እንትንን ሰብሯል ብዬ ነው ያየሁት። እዛ ጋ ያለው ነገር ምክንያቱም ብዙ ጊዜ የነበረው የእኔነት ስሜት ነው። ብዙ ጊዜ ሰዎች ለምሳሌ እኔ የኔ ሰው፣ የኔ ወንድም፣ የኔ ቤተሰብ እያል ነው የምንለየው ብዙ ጊዜ። አሁን ላይ ደግሞ የኔ ብሔር ወይንም የኔ ሃይማኖት ሰው የሆነ ነገር ሲያገኝ ደስታዬ ይጨምራል ነው። እዛ ጋር ግን ያየሁት ነገር ከሙስሊሙ ባልተናነሰ የሌላውም እምነት ሰዎች እጅግ በጣም ደስተኛ ነበሩ፣ በሳቸው መሸለም ማለት ነው። ይሄ ለእኔ ትልቅ ነገር ነው ያየሁት። እዛ ጋር ድርብርብ ደስታ ነው በሰዓቱ የተሰማኝ። ስለዚህ ያው ደስ ይል ነበር ሰዎች አብሯቸው ለመነሳት የሚያሳዩት ነገር ፍቅሩ፣ አንድነቱ እጅግ በጣም ደስ ይላል። ያ ነገር ያስደስቶኛል። እንደተመለከታችሁት የልጃቸው ንግግር እንግዲህ በሳቸው የክብር ዶክትሬት ማግኘት ከሙስሊሙ በላይ ኦርቶዶክሳውያን ክርስቲያኖች እጅግ በጣም ደስተኛ እንደነበሩ ነው ንግግሩና ሀሳቡ የሚገልጠው ማለት ነው። እንዲህ ያሉ ጉዳዮች በአብሩነት የሚያኗኑሩ የሚያዛልቁ በመሆኑ ክርስቲያኖችም ሀሳባቸውን፣ ስሜታቸውን፣ በእሳቸው የተሰማቸውን ሀዘን እየገለጡ ይገኛሉ። እውነታውን ነገር ነው ክርስቲያኖች የደገፉት እንጂ የእሳቸው እምነት ተከታይ እሳቸውን በእምነት የሚመስላቸው ስለሆነ አርሲም ኦርቶዶክሳውያን እንዲህ ያለ ሐዘንና አድናቆትና ክብር ለእሳቸው እየሰጠ ያሉ ሰው ሰው በመሆኑ ሊከበር ይገባል የሚለው ንግግራቸው ዘመን ተሻጋሪ በመሆኑ በዚህ ነው እንዲህ ያለ ክብርና ፍቅር አድናቆት የሰጣቸው። እነዚህ ዋሃብያዎች አክራሪዎች ይህ ነገር የማይመቻቸው አንድነት፣ መተሳሰር፣ የጋራ ነገር ስለማይፈልጉ መለያየትን ብቻ ጥላቻን ብቻ በመዝራት መቆም ስለሚችሉ ነው። እንግዲህ እነዚህን ነገሮች እያወገዙ እየተሳደቡ እየነቀፉ የሚገኙት ማለት ነው። እነዚህ አካላት ውሃብያ በመባል ይታወቃሉ። እራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፎች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 አረመኒው ግሩፕ ማለት ነው። ይሄ አይኤስአይኤስ የተባለ አረመኒና ክፉ የሆነ ግሩፕ ደግሞ የሚመራ ወይንም የሚያምነው በዋሃብያ አስተሳሰብ ነው። ሁለተኛው ማስረጃዬ ቦኮ ሀራም ነው። የብዙ ሕጻናትን ሴቶችን ነብስ የነጠቀ እጅግ አረመኒው ግሩፕ ማለት ነው፣ አሸባሪ ግሩፕ ቦኮ ሀራም። ይሄ ግሩፕም ዋሃብያ ነው፣ ዋሃብያ ማለት ነው። ሶስተኛው በዓለም አቀፍ ደረጃ በአሸባሪነት የምናቀው አልሸባብ ይሄም ዋሃብያ ነው። እነዚህ አሁን የጠቀስኩላችሁ አካላት እጅግ ሲበዛ አረመኒዎች፣ አላሁ አክበር እያሉ የሰው ልጅ እንደበግ አጋድመው የሚያርዱ ስለሰው ልጅ ነፍስ ቅንጣት ታክል እንኳን ማይራሩ አረመኒዎች ናቸው። አያቹ፣ እነዚህ አረመኒዎች ናቸው ራሳቸውን ዋሃብያ ብለው የሚጠሩ እንደነ አይኤስአይኤስ፣ እንደነ ቦኮ ሀራም፣ እንደነ አልሸባብ አይነቶች ናቸው። ሁሉም ኢትዮጵያዊ ዘር፣ ቀለም፣ ብሔር፣ ሃይማኖት ሳይመርጥ የሚወዳቸው የሚያከብራቸው አባታችን ሐጂ ሙፍቲ ናቸው ለእኔ ምስክሬ። ስለዚህ እስልምናን ከዋሃብያዎች አንጻር ከአረመኒዎቹ አንጻር ሳይሆን ከምንወዳቸው አባታችን ከነ ሀጂ ሙፍቲ አንጻር እስልምናን እንድትመለከቱ ስል ነው ይህንን ቪዲዮ የሰራሁት። ተስፋ አደርጋለሁ ከዚህ ቪዲዮ በኋላ ስለ እስልምና እምነት ያላችሁን አስተሳሰብ ትቀይራላችሁ ብዬ አስባለሁ ምንም የእምነት ልዩነት ቢኖረንም ማለት ነው። ሀገራችን ኢትዮጵያን ሰላም ያደርግልን። ይህን ቪዲዮ አድርሱልኝ። አመሰግናለሁ። እንግዲህ እግዚአብሔር አምላክ ለሀገራችን ሰላም ይስጥልል። ለእነዚህም ሰዎች ደግሞ ልቦናቸውን ይመልስላችሁ። ውድ የንጋት ኮከብ ሚዲያ ቤተሰቦች ለዛሬ አዘጋጀሁላችሁ መረጃዎች እነዚህን ይመስላሉ። በቀጣይ ጊዜ በአዲስ መረጃ እስክንመጣ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ መረጃዎች ይለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን እየተጫናችሁ ወዳጅ ቤተሰብ እንድትሆኑ የምጋብዛችሁ ሙልጌታ ስዩም ነኝ።